በሜ 15 1992 ቻሊኖ ሳንቼዝ ወደ መድረክ ዘፈኑን ለማቅረብ ወጣ። እሱ ግን ቀጥ ብሎ የወጣው ወደ ሞቱ ነበረ። ነገሩ የተፈጠረው ሁሊያካን ሜክሲኮ ሲሆን፣ አዳራሹ በሰው ብዛት ተሞልቷል። ተመልካቾች አብረው እየጠጡ እየጨፈሩ ነው። ሁሉም ተደስቷል። በዚህ መሃል ግን አንድ ነገር ተፈጠረ። ቻሊኖ ዘፈኑን እያቀረበ ባለበት ሰዓት አንድ የማይታወቅ ሰው ትንሽ ወረቀት ሰጠው። ቻሊኖ አነበበው። እንዳነበበውም ሙሉ ሙሉ ተቀየረ። ፈገግታውም ከፊቱ ጠፋ። አንዳንዶች የተሰጠው ወረቀት ላይ የተጻፈው መዝፈንክን ከቀጠልክ ትሞታለህ ይላል ይላሉ። ነገር ግን አልተረጋገጠም። ቻሊኖ ዝም ብሎ ማስፈራሪያ እንዳሉነ ያውቃል። ግን በጭራሽ መዝፈኑን አላቆምም ነበረ። በውስጡ ይህ የመጨረሻ ዝግጅት እንደሆነ ያውቅ ይመስል በሥነ ሥርዓት ዘፈኑን አቀረበ። በኮንሰርቱ በኋላ ቻሊኖና ሙሉ ቡድኑ መንገድ ጀመሩ። በድንገት ግን ብዙ መኪናዎች ከፊት ለፊታቸው መጥተው መንገዳቸውን ዘጉባቸው። ካስቆማቸውም በኋላ የታጠቁ ሰዎች ከመኪናው ወረዱ። አንዳንዶቹም የፖሊስ መታወቂያ ይዘው ነበር። እንደዚህም አሉት ኮማንደራችን ሊያየክ ይፈልጋል አሉት። እሱም እዛ ቦታ ላይ ሊያመልጥ ቢሞክር እዛ የተሰበሰቡት የቡድን አጋሮቹ ጋር ምን እንደሚፈጠር በማሰብ ከመኪናው ወርዶ በቀጥታ ወደ ታጠቁ ሰዎች መኪና ገባ። ከገባ በኋላም አልተመለሰም። ያም መኪና ከዛ ቦታ ሄደ። ይሄ ሁሉ ነገር የተፈጠረው በምሽት ነበረ። እናም ሲነጋጋ አንድ ገበሬ ወደ እርሻ ያመራል። እርሻ ውስጥም ያልጠበቀው ነገር ይመለከታል። የተመለከተውም ነገር የሞተ ሰው ሬሳ ነበረ። ሬሳውም ዓይኑና እጁ ታስሮ ጭንቅላቱ በሁለት ጥይት ተመቶ ነበረ። ሟችም ቻሊኖ ነበረ። ገዳዮቹ እስካሁን አልታወቁም። ያቺ ያነበባት ወረቀትም ምን እንደተጻፈባት እስካሁን ማንም ሊረዳ አልቻለም። ታሪኩ ይህን ይመስላል።

ነይ የ12 ዓመት አንቨርሰሪያችንን እናክብር ብሎ ሮኪ ማውንቴን ናሽናል ፓርክ ወሰዳት። ከዛም ገፍትሮ ጣላት። ሄሮልድ ለፖሊሶች ሚስቱ ፎቶ ለመነሳት ስትሞክር አዳልጧት እንደወደቀች ቢናገርም፣ ግን ሴፕቴምበር በኋሉ ችሎት ሄሮልድ በመጀመሪያ ደረጃ ግድያ ተፈረደበት። ሄሮልድ በፍርዱ ቀን ስለ ሚስቱ ቶኒ እንዲህ ሲል ተናግሯል። ቶኒ የማትረሳ ሴት ናት፣ እሷን በሙሉ ልቤ ወዳታለሁ፣ ቶኒንም አልገደልኳትም ብሎ ተናግሯል። መርማሪዎች ግን ባደረጉት ማጣራት ይህ ግድያ የሄሮልድ የመጀመሪያው እንዳልሆነ ደርሰውበታል። የመጀመሪያው ሚስት የሆነችው ሳንድራን በ1995 ጎማ እየቀየረች በነበረችበት ሰዓት መኪናዋን እላዋ ላይ ጥሎባት ነበረ ሲሉ ተናግረዋል። በሳንድራ ሞትም ሄሮልድ 500000 ዶላር ከህይወት ዋስትናዋ ላይ ተሰጥቶታል። ሄሮልድ ይህንን ነገር አድርጓል ብላችሁ ታስባላችሁ? የምታስበው ከሆነ ኮሜንት ላይ ሀሳባችሁን አስቀምጡልኝ።

ይህ ፎቶ የ18 ዓመቷ ጆሊ ሲሆን ታሪኩ በጣም ያሳዝናል። ያሳዝናል ያልኩበት ምክንያት ከደቂቆች በፊት የጆሊ ወንድ ጓደኛው ነው፣ ሎረን በነር ይህን ፎቶ ካነሳት በኋላ ከኋሏ መጥቶ ጭንቅላቷ ላይ ተኮሰባት። ጆሊ ወድቃ ቀና ብላ ስታየው መሃር ግንባሯ ላይ በድጋሚ ተኮሰባት። ሎረን ጆሊን ከገድላት በኋላ አርባ ጫማ ርቀት ካለው ተራራ ላይ ገፍትሮ ጣላት። እኚህ ወጣት ፍቅረኛሞች ለትንሽ ጊዜ ፍቅረኛሞች ነበሩ። ነገር ግን በነር ተቆጣጣሪና ቅናተኛ መሆን ሲጀምር ተለያዩ። ጆሊ ከበነር ለተለየው ስትሞክር ራሱ እንደሚያጠፋ ነግሮ አስፈራራት። በዚህም አብረው ቆይተዋል። በኦገስት 2015 በነር ጆሊን አላባማ የሚገኘው ዩ ስቴት ፓርክ ጉዞ እንደ ጓደኛ እንሂድ ብሎ ጠየቃት። በነር በዛ ቀን የጆሊን ሦስት ፎቶዎች በራሱ ኢንስታግራም አካውንት አጋርተው ነበረ። እናም ይህ ፎቶ የመጨረሻው ነበር። በነር ጆሊን ከገደላት በኋላ መኪናውን እየነዳ ወደ ቤቱ ሲሄድ ለፖሊሶች በመደወል ሰው መግደሉን በራሱ አፍ ተናዘዘ። ጆሊን የሚገርመው ከበነር ጋር ከመውጣቱ በፊት ለጓደኛዋ እንዲህ ስትል ሚሴጅ ልካላት ነበረ። የሆነ ነገር ካጋጠመኝ ከማ ጋር እንደነበሩ ታውቂያለሽ ስትል ነበር የላከችላት። በነር በፖሊሶች ተይዞ ለፍርድ ቀረበ። በሚያስገርም መልኩ ግን ጆሊን በመግደሉ ጥፋተኛ አልተባለም ነበረ። ምክንያቱም ጥንዶቹ ራሳቸውን ለማጥፋት ስምምነት አድርገው ስለነበረ ነው። በነር ጆሊን ከገደላት በኋላ መቀጠል አልቻልኩም ሲል ተናግሯል። ይህም ማለት ራሱን ለማጥፋት ድፍረቱን አላገኘም ማለት ነው። ለአንዳንዶቻችን የድሮ ጓደኞቻችንን ማግኘት ትልቅ ነገር ሊመስለን ይችላል። ለአንዳንዶች ግን በተቃራኒው ነው። ዛሬ መናየው ታሪክ ስለ 18 ዓመቷ ሜጋን ኒውተን ነው። የ18 ዓመቷ ሜጋን ኒውተን በሕይወቷ ትልቁን ነገር አሳካች። ከቤተሰቧ ለመጀመሪያው ዩኒቨርሲቲ ለመግባት የታደለችው እሷ ብቻ ነበረች። ሜጋን ትልቁ ህልሟ ፕሮፌሽናል የስፖርት ቴራፒስት መሆን ነበረ። በኤፕሪል 19 2019 ምሽት ላይ ሜጋን ለመዝናናት ወደ ክለብ ለመሄድ በማሰብ ከቤት ትወጣለች። በመንገዷ ላይ ግን የድሮ ክፍል ጓደኛዋ የሆነውን ጆሴፍ ትሬቨርን ታገኘዋለች። በሚያስገርም ሁኔታ ከሰዓቶቹ በፊት የ19 ዓመቱ ጆሴፍ ሜጋንን ሳያገኛት በፊት በቦርሳ ውስጥ የተጻፈውን እፅ በቦርሳ ይዘ ይገኛል። ፖሊሶችም እሱን ከተቀበሉት በኋላ እሱን ይለቁታል። እሱም ወደ ቤቱ ሲሄድ ነበር ሜጋንን ያገኛት። ሁለት የድሮ ጓደኛሞች አብረው ክለብ ሄዱ። አሪፍ ጊዜም ካሳለፉ በኋላ ወደ ቤት ሊሄዱ ሲሉ ጆሴፍ ለሜጋን ቤተሰቦቼ እንዲህ ሰክሬ ካየኝ ከቤት ያባሩኛል ሲላት፣ ሜጋንን ለዛሬ ኔጋ ማደር ትችላል አለችው። ሁሉም ነገር ግን የተቀየረው ወደ ቤት ሲገቡ ነበረ። በቤት እንደገቡ ነበረ ጆሴፍ ሜጋንን ያነቃት፣ ከዛም ራሷን ስትለት ከራሷ ኪችን ውስጥ ቢላ በማምጣት ዘጠኝ ጊዜ አንገትና ጀርቧን ይውጋታል፣ ወቅቱም ይገላታል። ወንጀሉ ከተፈጸመ በኋላ ፖሊሶች የሲሲቲቪ ካሜራ ምስሎችን በማደራጀት ጆሴፍ ትሬቨርን በቁጥጥር ስር ውለው ለ21 ዓመት ከ65 ቀን ያስፈርዱበታል። እሱም እስካሁኗ ቀን ድረስ ፍርዱን እየተከታተለ ይገኛል። እናት ልጇ እንቅልፍ የመጣ ትላታለች። እናትም መንገድ ላይ ካስተኛቻት ምን እንደሚፈጠር በማሰብ ወደ ባቡር ጣቢያ ሄዳሉ። ባቡር ጣቢያ ውስጥም ልጇን ታስተኛለች። እሷን በምታስተኛበት ወቅት ነበረ ለራሷም እንቅልፍ የወሰዳት። በዛ መሃል አንድ ነገር ተፈጠረ። መሬት የተኝታ የምትመለከቷት እናት እና የሶስት ዓመት ልጇ ናቸው። ነገር ግን ከደቂቆች በኋላ ከእንቅልፏ ስትነሳ ልጇን ከጎኗ ታጣታለች። የአንዷ ከተማ የሆነችው ጃምፔ ዶርፖር ባቡር ጣቢያ ውስጥ የሲሲቲቪ ካሜራ ልጇ ስትወሰድ ቀርጾ ነበረ። ጥቁር ልብስ የለበሰው ግለሰብ ነበረ የሶስት ዓመቷ ልጅ ይዟ ትሄዱ። ስሙ ያልተጠቀሰው የሶስት ዓመት ልጅ በአነሳትና ሶስት የተለያዩ ወንዶች ተደፍራ አንገቷ ተቆርጦ በፖሊሶች ትገኛለች። በግራ በኩል የሚገኘው ሪንኩ ሳሁ ሲባል፣ በቀኝ በኩል ደግሞ ያለው ካልሽ ኩማር ይባላል። እናም ሶስተኛው ሰው በፎቶ ላይ ያልገባ ሲሆን የቀድሞ የእናትየው ፍቅረኛ እንደሆነ ይነገራል። ይህንን ዘግናኝ ወንጀል የፈጸሙት በቀኝ በኩል ያለው ሳሁ እድሜ ልክ ሲፈረድበት፣ ኩማር ሰባት ዓመት እና ሶስተኛው ሰው አስር ዓመት ይፈረድበታል። ዛሬው ታሪክ ይህን ይመስላል። በዚህ ቪዲዮ ላይ የምንመለከተው የ17 ዓመቷን ህንዳዊ ፓወር ሊፍተር የሽቲካን ዘግናኝ አሟሟት ነው። ይህች ለሀገሯ ሳይቀር ሜዳ ላይ ያስገኘች ህንዳዊ ፌብሯሪ 2005 ላይ ትሞታለች። የሞቷ መንስኤ 27 ኪሎ ግራም ክብደት ተሸክማ እስኳት ልትሰራ ስትል ነበረ። ብዙ ሰዎች አሰልጣኟ ኪሎ ጨምራ እንድትሰራ ሲገፋፋት እንደነበረ ተናግረዋል። ግን ቪዲዮን በደንብ ስንመለከት ልጅቷ ወደኋላ ስትጠጋ እንዳዳለጣትና ባላንስ ማድረግ ሲከብዳት እንመለከታለን። በትከሻው የተሸከመችው 27 ኪሎ ግራም አንገቷ ሊወድቆ አንገቷን ወዲያውኑ ሲሰብራት በቪዲዮ ላይ እንመለከታለን። ቪዲዮ በጣም ዘግናኝ ነው። ስፖርት ቤት ላለው ጓደኛችሁ ይህን ቪዲዮ ላኩለት። It was a nonstop adventure. ይህ ፖሊስ ኦፊሰር ጆና አርናንዴስ ሲባል በፌብሩዋሪ 11 እሁድ ቀን በግዳጅ ላይ እያለ በቢላ ተወቅቶ ይገደላል። ጆና በላስክሮሳስ ፖሊስ ዲፓርትመንት ይሰራ የነበረ ሲሆን ይህ ጣቢያ ኒው ሜክሲኮ ይገኛል። እናም ጆና በፌብሩዋሪ 11 ከቀኑ አምስት ሰዓት አካባቢ አንድ ሰው የሰው ቅጥር ግቢን አልፎ እንደገባ ይነገረዋል። ጆናም የገባውን ግለሰብ በሰላም ለማስወጣት በቦታ ይደርሳል። ደርሶም ግቢ ውስጥ ያለውን ወንጀለኛ እዚህ ምን እያደረክ ነው ብሎ ስጠጋው ወንጀለኛው በፍጥነት ቢላ በመውጣት ጆናን ደጋግሞ ይወገዋል። ጆናም ምላሽ ለመስጠት እንኳን እድሉን ሳያገኝ በወንጀለኛው ቢላ ይወጋል። ይህ በሚፈጠርበት ሰዓት አንድ መንገደኛ ፖሊሱ ላይ ጥቃት ሲፈጸም በማየቱ ሽጉጥን ይዞ በመምጣት ወንጀለኛውን አራት የተኩሶ ቢላውን አስጣለው እና ይህ መንገደኛም ለጆና እርዳታ ሲሰጠው፣ ሌላው አካባቢ ላይ የነበረ ሰው ደግሞ በጆና ሬዲዮ አምቡላንስ ጠራ። ጆና በፍጥነት ወደ ሆስፒታል ተወስዶ ሕክምና ቢደረግለትም የተወጋበት ቦታ አደገኛ በመሆኑ ይሞታል። ጆና ለራስ ክሩሰስ የፖሊስ ዲፓርትመንት ሁለት ዓመት የሰራ ሲሆን ጆና የሁለት ወንድ ልጆችም አባት ነበረ። ጆና ፖሊስ መሆን ምኞቱ ነበረ። ምኞቱ ግን ህይወቱን አሳጣው። የፖሊሶቹ ቦዲ ካሜራ ሪያክሽን ና አማማቱ ከሶስት ቀን በፊት በሚድዌስት ሴፍቲ ዩቲዩብ ቻናል ላይ ተለቋል፣ መመልከት ትችላላችሁ። ቪዲዮ በጣም አሳዛኝ ነው። የዚች ልጅ ስም ኤሊሳ አላም ሲባል ሴሲል የተባለ ሆቴል ቼኪን አድርጋ ልታርፈ ገባች። ይህ ሆቴል ጥሩ ስም የሌለው ሲሆን ኤሊሳም ይህን ሳታ ቀርታ እንዳልሆነ ብዙዎች ይናገራሉ። ኤሊሳ ከአንድ ሌላ ሴት ጋር ነበረ ሩም የያዙት። እችም ልጅ ስትናገር ኤሊሳ ብቻዋን እንደ ዕብድ ሲያረጋትና ያልተገቡ ነገሮችን እያደረገች እንደነበረ ተናግራለች። ከዛም በኋላ ነበረ ኤሊሳ የጠፋችው። ኤሊሳም እንደ ጠፋች ለቤተሰቦቿ ተነገራቸው ቤተሰቦቿ ለፖሊሶች ያሳውቁ ፖሊሶችም ምርመራ ሲያደርጉ ይህን የሲሲቲቪ ካሜራ ቅጅ ያገኛሉ። ከትንሽ ጊዜ በኋላ የሲሲል ሆቴል ደንበኞችና ሊያርፉ የሚመጡ ሰዎች ስለ ውሃው ጣም ቅሬታቸውን ያቀርባሉ። የውሃው ጣም በጣም የሚያስጠላ ነበረ። በዚህም ሆቴሉ ጣሯ ላይ የሚገኘውን የውሃ ታንከሩን ቼክ እንዲያደርጉ ሰራተኞች ይልካል። በዚህም ሰዓት ነበረ ሰራተኞቹ የኤሊሳን አስክሬን ያገኙት። እስካሁኗ ቀን ድረስም ሰዎች እንዴት ኤሊሳ እዛ ታንከር ውስጥ ገብታ እንደሞተች ሊያውቁ ቻሉ። 61991 ሳውስ ኮሪያ እድሜያቸው ከ9 እስከ 13 የሚሆኑ አምስት ወንዶች አካባቢያቸው ላይ ወዳለው ተራራ ለመውጣት ይዘጋጃሉ። ከአምስት ወንዶች መካከል የአንዱ እናት ተራራ ላይ ለመሄድ በመዘጋጀታቸው ደስ የማይል ስሜት እየተሰማት ነበር፣ ግን ቢሰማትም አላስቆመቻቸውም። ወንዶቹም ወደ ተራራው ሄዱ። የልጁም እናት የተሰማት ስሜት ትክክል ነበር። አምስቱም ወንዶች ወደ ቤታቸው አልተመለሱ ነበር። የልጆቹ ቤተሰቦች በትልቅ ጭንቀት ለብዙ ቀናቶችና ምሽቶች ልጆቻቸውን ፈለጉ ግን አላገኟቸውም። ወላጆችም በጣም ስለተጨነቁ ከፖሊሶች ጋር ማፈላለግ ተያያዙ። የልጆቹ መጥፋት ዜና በጣም ከመነገሩ የተነሳ በዛ ጊዜ ነበረው የደቡብ ኮሪያ ፕሬዚዳንት ወታደሮቹን ልጆቹ እንዲፈልጉ ልኳቸው ነበረ። በእነሱ መገዛ ግን ምንም ነገር ማግኘት አልቻለም። የአካባቢው ሰዎች የልጆቹ መጥፋት መንስኤ ብለው የሚያስቡትን ሲናገሩ፣ አንዳንዶች አንድ ዕብድ ገሏቸው ይሆናል ሲሉ፣ አንዳንዶች ደግሞ ቤሌኖች ታግተው ተወስዶ ነው አሉ። ሌሎች ደግሞ የሰሜን ኮሪያ እጅ ሊኖርበት እንደሚችል ገመቱ። ይህ ሁሉ ወሬ ግን ምንም የረባ ነገር አልነበሩም። ልጆቹ ከጠፉ ከ11 ዓመታት በኋላ በሴፕቴምበር 26 2002 ፖሊሶች አንድ ስልክ ተደወለላቸው። ደወዩም እንዲያላቸው አይ ቲንክ አይ ፋውንድ ዘ ቦይስ። ፖሊሶችም ወደተባሉበት ቦታ በፍጥነት ደረሱ። ፖሊሶችም ከ11 ዓመታት በኋላ የልጆቹን ቅሪት አካል በጠፉበት ተራራ ላይ ያገኙ ፖሊሶችም በቅሬታ አካላቶቹ ላይ ምርመራ አደረጉ። ግራ በሚያጋባ መልኩ የሁሉም ጭንቅላት ላይ ይህን የሚመስል ቀዳዳ ነበረ። ያም ጥቃት እንደደረሰባቸው ያሳያል። ሬሳቸው ቢገኝም ግን ማ እንደገደላቸው እስካሁን አይታወቅም። ይህን ቪዲዮ የቀረጹ ዘጋቢ ኪም ጆንግ ቾል ሲባል ይህን ቪዲዮ ቀርጾ ሶሻል ሚዲያ ላይ ስለለቀቀ በሰሜን ኮሪያ ታሰረ። እሱም በሰሜን ኮሪያ ላይ የስለላ ወንጀል ፈጽማል ተብሎ አስር ዓመት ከፍተኛ የቀን ስራ ያለበት ቦታ እንዲሰራ ተፈርዶበታል። በቪዲዮ ላይ ያለች ላይ ደግሞ ከትንሽ ሳምንታት በኋላ ተገላ ተገኝታለች። ኪም ጋዜጠኛ ሲሆን የድብቅ ካሜራ በመያዝ ከሴቷ ልጅ ጋር ያወራውን ቀረጸ። እንደሚታወቀው ሰሜን ኮሪያ ላይ ያለ ፍቃድ መቅረጽ በጥብቅ የተከለከለ ሆኖ ሳለ ኪም ግን ይህችን ፊቷ በጭቃ የጠቆረችን ሴት በማሳ ላይ ያለች ቀረጻት። ልጅቷ ሳር እየሰበሰበች ለጥንቸሎች ትመግብ ነበረ። ልጅቷ ለኪም ቤቷን ቅርብ ጊዜ እንዳጣችና ወላጆቿ ሞተው ጎዳና ላይ እየኖረች እንደሆነ ነገረችው። ከዚያም ባለፈ በሀገሯ ላይ ያለውን አስከፊ ችግር ትነግሯለች። ልጅቷ እንደሚቀረጽ ባለማውቋ ስሜታዊ ሆና ነበር የተናገረችው እናም። ይህ ቪዲዮ ተቀርጾ ለህዝብ ይፋ ሲሆን የዓለም ህዝብ ሰሜን ኮሪያ አስከፊ ሀገር እንደሆነች ቢያውቁም እንዲህ ግን ህዝቦቿ ተጎሳቅለው እንደሚኖሩ አይተው ያውቁም ነበረ። ኪም ቪዲዮውን በሆነ መንገድ ከሰሜን ኮሪያ ቢያስወጣውም እሱ ግን መውጣት አልቻለም ነበረ። ኪምም በወፍራሙ ኪም ወታደሮች ተይዞ ለአስር ዓመት ከባባድ ሥራዎች ወደሚሰራበት ቦታ ተላከ። ቪዲዮም በኢንተርኔት ላይ ተለቆ ብዙ ሰዎች አይተውታል። እናንተም እንድታዩት ትችላችኋለን።

ሶስት የመብረቅ ጥቃት በአንድ ቤተሰብ ላይ። በ1899 ደቡባዊ ጣሊያን የምትገኝ ታሮንቶ የምትባል ቦታ ላይ አንድ አስደንጋጭ አደጋ ይከሰታል። ሮላ ፕሪማርድ የተባለ ሰው የቤተሰቡ ጓሮ ላይ ቁሞ ሳለ የዘነበ በነበረው ዝናብ ምክንያት መብረቅ ነበረ። መብረቁ ሮላን መትቶ ገደለው። ይህ ነገር ከተፈጠረ ከ30 ዓመታት በኋላ በ1929 በድጋሚ የሮላን ልጅ መብረቅ ይመታዋል። የሚያስገርመው የሮላን ልጅ አባቱ ቆሞበት የነበረው ቦታ ላይ ሆኖ ነበረ በመብረቅ የተመታው በዚህም የሮላ ልጅም ይሞታል። ቤተሰብና ጎረቤቶቹ በነገሮቹ መገጣጠም በጣም ተደናግጠዋል። ግን ታሪኩ እዚህ ላይ ያበቃም። በኦክቶበር 8 1949 የሮላ የልጅ ልጅ አያቱ ቆሞበት የነበረው ጓሮ ላይ ቆሟል። በሰዓቱ ደግሞ ዝናብ እየዘነበና ደመና ደግሞ ሰማዩና ጨልሞት ነበረ። በዛ ሰዓት ነበረ መብረቅ እንደገና በሶስተኛ ጊዜ መጥቶ የሮላን የልጅ ልጅ መጥቶ ይገደለው መብረቁም ሶስት ትውልድን በተመሳሳይ መንገድ በተመሳሳይ ቦታ አጠፋቸው። መብረቅ በህይወት ዘመናችን ሊመታን የሚችልበት ድል ትንሽ ሆኖ ሳለ ግን እነዚህን ቤተሰቦች ሶስት የመግደሉ በጣም ግራ የሚያጋባ ነገር ነው። የሮላን ቤተሰቦች አሟሟት በጋዜጣ ላይ እና በመጽሐፍ ላይ አስገራሚ ግጥጥሞች በሚለው ታትመው ለህዝብ ቀርበዋል። የሴፕቴምበር 11 የሽብር ጥቃት በሰለጠነች ሀገር ላይ የተፈጸመ አደገኛና ዘግናኝ ጥቃት ሲሆን ጥቃቱ የተፈጸመው በሴፕቴምበር 11 2001 አሜሪካ ውስጥ ነው። በዛች ቀን 19 አልቀዳ ቡድኖች አራት የንግድ አውሮፕላኖችን ጠለፉ። አራቱም አውሮፕላኖች በሽብር ቡድኖቹ ቁልፍ የሚሏቸውን ቦታዎች ላይ ጥቃት ለመፈጸም ያሰቧቸው መሳሪያዎች ናቸው። ሁለት ሰዓት ሲል የመጀመሪያው ፕሌን አሜሪካን ኤርላይን ፍላይት 11 የተባለው ኒውዮርክ ከሚገኘው የዓለም የንግድ ማዕከል ከሚባሉት በአንዱ በስተሰሜን ካለው ጋር ተጋጨ። ከ17 ደቂቃ በኋላ ደግሞ ዩናይትድ ኤርላይን ፍላይት 175 በስተደቡብ ከሚገኘው ህንፃ ጋር ተጋጨ። ሶስት ሰዓት ከ37 ደቂቃ ደግሞ ሶስተኛው አሜሪካን ኤርላይን ፍላይት 77 የአሜሪካ ዋና የጦር መስሪያ ቤት የሆነው ፔንታጎን ላይ ተከሰከሰ። አራተኛው አሜሪካን ኤርላይን ፍላይት 93 ተሳፋሪዎችን ጭኖ ወደ ዋሽንግተን ዲሲ መብረር ጀመረ። ነገር ግን ተሳፋሪዎቹ ወደዛ እንዳይሄድ ከፓይለቱ ጋር ተጣሉ። በዚህም ምክንያት የአውሮፕላን ወደ ጥቃት ቦታው ሳይደርስ ፔንሲልቫኒያ የሚገኝ ሜዳ ላይ ተከሰከሰ። ይህም ጥቃት ከፍተኛ ውድመትና የብዙ ሰዎችን ህይወት ቀጠፈ። ወደ 3000 የሚደርሱ ሰዎች በዚህ ጥቃት ሞቱ። ከማቾቹ መካከል የእሳት አደጋ ሰራተኞች፣ ፖሊሶች እና የህክምና ቡድኖች ይገኙበታል። በዚህም አደጋ መንትዮቹ ህንፃዎች ፈራረሱ። በእነሱ ምክንያት ከጎን የነበሩ ህንፃዎች ላይም ከፍተኛ ጉዳት አድርሰዋል። የነፍስ አድን ቡድኖች ለብዙ ሳምንታት በፈራረሱ ፍርስራሾች ውስጥ የተረፉ ሰዎች አሉ በሚል ሲፈልጉ ነበር። ወደ ቦታው ቀድሞ የደረሱ ሰዎች በከፍተኛ ጭስ ምክንያት ለመተንፈስ ተቸግረው ነበረ። አሜሪካ በዚህ ጥቃት አጸፋውን በፍጥነት ነበር የወሰደችው። አሜሪካም በሽብር ላይ የሚደረግ ጦርነት በሚል ዘመቻ ከፈተች። የሽብር ጥቃቱ ከተፈጸመ ከሳምንታት በኋላ የአሜሪካ ጦር ወደ አፍጋኒስታን በመግባት አልቃይዳን በማሸነፍ አፍጋኒስታንን ተቆጣጥሮ የነበሩትን ታሊባኖች አባረረች። ከአስር 10 ዓመታት በኋላ ደግሞ በ2011 የአሜሪካ የጦር ኃይል ቡድን የነበረ ወታደር ኦሳማ ቢንላደንን ገደለው። ቢንላደን የአልቃይዳ መሪ የነበረ ሲሆን በፓኪስታን እያለ ነበር የተገደለው። የእሱም ሞት ብዙ ነገሮችን ቀርፎ ነበረ። እስካሁኑ ቀን ድረስም ሴፕቴምበር 11 ለአሜሪካኖች ታላቅ የያዘን ቀን እየሆነ ይታሰባል። ይህ አባት የልጁ አስተማሪ ልጁ ምን እንዳደረገው ሲያውቅ የመጨረሻ የሚለውን ውሳኔ ይወስናል። በ1984 የ11 ዓመቱ ጆዲ ፕሎቼ ይታገታል። የታገተውም በሚያምነው ሰው ነበረ። አጋቹ የካራቴ አስተማሪው ጄፍ ነበረ። በሚያስገርም መልኩ ሚዲያዎች ከሁኔታው በኋላ ስለገቱ አልነበርም የጻፉት የጻፉት የጆዲ አባት ስላደረገው ነገር ነበር። ጆዲ ጄፍን በጣም ያምነዋል። ጄፍ ተግባቢና አበረታሽ አሰልጣኝ ነው። አሰልጣኙ ግን ይህን ሁሉ የሚያደርግለት እምነቱን ተጠቅሞ ለመጥፎ ነገር ሊያውለው ነበረ። ጄፍ በተለያዩ ጊዜያት ብዙ ያልተገቡ ነገሮችን ጆዲ ያርጉበታል። በመጨረሻ ግን በፌብርዋሪ 1984 ጄፍ ጆዲን ከቤት ይወስደዋል። ለጆዲ እናት አንድ ስለገዛው መንጣፍ ለጆዲ ሊያሳየው እንደሚፈልግና በ15 ደቂቃ እንደሚመለሱ ይነግራታል። እሱ ግን ጆዲን ከሉዊዚያና ወደ ካሊፎርኒያ ወስደዋል። ለአስር ቀናትም ጆዲን በሆቴል ክፍል ሲጫወትበት ያሳልፋል። ሲጫወትበት ማለት ይገባቸዋል። ቤተሰቡ በጣም ተጨንቋል። ከፖሊሶች ጋርም በመሆን የጠፋውን ልጃቸውን ለማግኘት እየጣሩ ነበረ። በመጨረሻም ጄፍ ጆዲን ለቤተሰቡ ስልክ እንዲደውል ይፈቅድለታል። ያም ፖሊሶች ያሉበት እንዲደርሱበት ረዳቸው። ጆዲንም አገኙት። ግን ታሪኩ እዛ ላይ አያልቅም። የጆዲ አባት የሆነው ጌሪ በጣም ተናዷል። እሱም ጄፍ ወደ ቀድሞ ከተማው መጥቶ ሊታሰር እንደሆነ ይረዳል። ጌሪ በዚህም አንድ ውሳኔ ወሰነ። እሱም በቀጥታ ወደ አየር መንገዱ አመራ፣ ሽጉጥ ይዞ ነበረ። እዛም መጠባበቅ ጀመረ። የዜና አውታሮች ወንጀለኛውን መቅረጽ ጀመሩ። በዚህ ሰዓት ጌሪ አንድ ስልክ መደወያ ጋር ቆሞ ነበረ። እዛው ባለበትም ጄፍ እጁ በካቴና ታስሮ እሱ ባለበት ጋር ሰልፍ ተመለከተ። ጌሪ ሽጉጥን አውጥቶ ጭንቅላቱ የተኮሰበት ትዕይንቱ በላይቭ እየተላለፈ ነበረ። ጌሪ እዛው ጋር ሲያዝ ጄፍ ደግሞ በማግስቱ ሞተ። ይህንን የሚያዩ ተመልካቾች ጌሪን ጀግና አደረጉት። ዳኛው ጌሪ ለሰራ ወንጀል እግድ አውጥቶበት በአመክሮ አሰናበተው። ምንም ቀን አልታሰረም። ለጆዲ ታሪሁ ቀላል አልነበረም። እንደ ለጋ ልጅ የተደበላለቀ ስሜት ነበር የነበረው። ጄፍ እንዲገደል አልፈለገም ነበር፣ ፍርድ እንዲያገኝ ብቻ ነበር የሚፈልገው። አባቴ ባደረገው ነገር ተናድጄ፣ ያለው ጄፍ፣ ሊታሰር መስሎኝ ነበረ። ያ ብቻ በቂ ነበር ሲል ከዓመታት በኋላ ተናግሯል። በ2014 ለሞተው ጌሪም ይቅርታ እንዳደረገለት ተናግሯል። በአሁኑ ጊዜ ጆዲ ስላሳለፈው ነገር ለሌሎች እያስተማረ ይገኛል። እኔ በዚህ ታሪክ ላይ አባቱ ጥፋት ምንም ሊታየኝ አልቻለም። የእናንተ ጀግና ማን ነው? ለእኔ አባትየው ጀግና ነው።